አሰላሙ አሌይኩም አራህማቱላይ በረካቱ የተከበረች የኔ ቤተሰብ እንዴት ናችሁ? በጣም ጠፋሁኝ እኮ። አሁን እኮ ግድ የስራው አይደለም ማለት ነው፣ አላደርሰኝ እያለ እና ዛሬ እንዲ ጓደኛዬን ይዤላችሁ መጥቻለሁ። ጓደኛዬ ያኔ ከኔ ህይወት ቢማሩበት ምናምን ብላ ሪከርድ አድጋሪ ነበር። ግን እሷ ሪከርዷን እንዲሰማ ምናምን ነገር አትፈልግም። በስ ግን ሪከርድ ነው እያወራን መንገር እምትፈልገው ማለት ነው። እና አሁን መስመር ላይ አለኝ። እናም አንዴት ማለት ነው ፈቀድ ፈቅድ ዛሬ እኮ ማለት ነው የሳውዲ መንግስት ይዛ ማን ነው መኖሪያ ፈቃዳችሁ ለስድስት ወር በፊት ተፈቅዷል ነበረ አሁንም ድጋሚ ስድስት ወር ተፈቅዷል ናቸው ማሰራት የምትፈልጉ ግን ጥንቃቄ አድርጉ ብዙ ልጆች የማይሆን ሰው ትከፍል እያደረጋችሁ ብር እየተበላችሁ ነው ድጋሚ የምር እኔ ብዙ ልጆች ጋር ከበዙ በመኖሪያ ፈቃድ የተነሳ ተዋውቂያለሁ ምክንያቱም ብዙ ትምህርት ታገኛላችሁ። መታገስ ስን የመሰለ ነገር ስብሓንላ፣ ትግስት ብዙ ቢያደክምም ግን ውጤት ታገኝበታላችሁ። ምክንያቱም ብዙ ልጆች አሁን አሁን አሰርተው እያለ ወዳውኑ ወዳውኑ አስር ሺ አስራ አምስት ሺ ምናም ከፍሎ አሳድሰው እያለ ወደ አሁኑ የተበለቀባቸዋሉ። አሁን ደግሞ ድጋሚ ደግሞ በአሁኑ ፈቃድ ደግሞ ሊያድሱ ያሏሉ ማለት ነው። ምክንያቱም ያኔ አሪፍ ሰው ፈልጉ መጀመሪያ ማለት ነው እንግዲህ ለወንዳቸው መልሃለን ዝሮ ዝሮ እላችኋለሁ በመቀጠል፣ እች ጓደኛዬ የምትለው ባሏ መኪና ምናምን ቤት ምናምን ቤት ተስራችለት በኋላ መኪና ደሞ ይሄ ምንድን ነው የሚባለው ባጃጅ ነው። ለላ ባጃጅ አይደለም። ይሄ እህል ምናምን የሚጫነበት መኪና አለ። እሱ እዚህ ነው የሚባለው። እሱን ተገዛችለት በኋላ ከዛ አገባ ሌላ ነው የምትለው አዲስ ጋለ እና ታዲያ ምን ልበል ማለት እሷ እያወራት ያወራት ነው ግን እሷ የምትለኝን እኔ እንዲነግራቸው የምትፈልገው ማለት ነው። እሷ የምትነግረኝን ሌሎቻቸውም ጥንቃቄ እንድታደርጉ ስትልኩ ለባል ስትልኩ በአግባቡ እንዲሆን ለቤተሰብ እያሳወቃችሁ ምናምን እያለች ነው ማለት ነው። አላህ ሆና አላህ የሆነች ልደዋይ ምንም አደጋ አይቻልም። ሀላስ መጀመሪያ ሆነው አግብታሽው ከሆነ የመጣሽው በቤተሰብ በሁሉ በስነስርዓቱ አግብታሽው ከመጣሽ እኮ ሀላስ ምንም አደጋ ትችል እሱም ደግሞ ቤት ስትሰሪለት እኮ የለፋው በጉልበቱ ዘይ ይለፋል። አንቺ ከዚህ ብር ስትልቂ፣ ጥፋቱ ሌላ ማግባቱ ብቻ ነው ማለት አው። ገብተኛል እኮ ሐሳብሽ እኮ ገብተኛል። ግን ቤተሰብ ቤተሰብ ድሮሽ በስነ ስርዓቱ ቤተሰቦች ፈቅደው ያንቺ ቤተሰብ ፈቅዶ እሱ ቤተሰብ ፈቅዶ ከሆነ ወደዚህ የመጣሽው ሺው ቤት ልኪለትም፣ ይሄ ያንቺ ጥፋት አይደለም። ጥፋቱ እየሱ ነው። ያንቺ ጥፋት አይደለም ውዴ እኩል ረብ ሌሎቹ እንዲማሩ ትላለች እንዴ? ሌሎቹ ሳያስተምሯቸው ተምረው የለም እንዴ? ሳያስተምሯቸው ተምረው ገና እየመጡ የመጡበትን እንዳሳይከፍሉ እየጠፉ የሸመጠጡ በቤተሰብ በስነ ስርዓቱ የሁሉም ይለያያል። አስተማሪ አስተማሪ ነው። ግን ብዙ ሴቶች ያልኩሽ ብዙ ሴቶች ያው ልከዋል እንዳንቺ ቤስ ምና የተቀዱ ያኔ ሁሉ ነገር ካሟላችለ በኋላ ያገባለ ኔይ ሲላት ያልሄደች ብዙ ልጆች ያገቡባቸዋሉ። ልክ ነሽ ደግሞ ወንዶች ሴቶችም ብቻ አይደለም ማለት ወንዶች ብቻ ናቸው አይደለም ይሄን እያደረጉ ያሉት ሴቶችም፣ አብዛኞቹ ሁሉንም አይደለም አብዛኞቹ ሴቶችም በመሰለኝ የገሊባል እንደዚህ ስላደረገ እያሉ የተለያየ ነገር ያደርጋሉ። አስተማሪ ነው የምንለው። የአንቺ የመጀመሪያ ይሄ የመጀመሪያ ሀሳብሽ የመጀመሪያ አይቱ አንቺ ብትኝ ነበር። አሁን አንቺ እኮ መጀመሪያ አይቱ አይደለሽም። ብዙ ሰው ብዙ ሰው እንደዚህ ያጋጥሞታል። ደግሞ አንቺ ጥፋት የለብሽም። ምን ነው በስነ ስርአቱ ነው ቤተሰቦች የሚያውቁት፣ ነው ቤተሰብ ዳረሽ ነሽ፣ አታስቢ። ዝም ብለሽ አንቺ እንትን ማለት በሆነ ጊዜ ተዋውቀሽው ምናምን ነገር አይደለም። ብዙ ልጆች አሉ፣ በስልክ በቲክቶክ ምናምን በሚዲያ ተዋውቀው ብራቸውን ይልካሉ፣ ቤተሰብ ለማያውቀው እንዲሁም እሷም ለማታውቀው። እንደዚ ያሉት ራሳቸው ጥፋተኞች ናቸው ሴቶቹ። ምን ያርግሽ፣ ኢትዮጵያ ያለ ሰው አሁን ኢትዮጵያ ውስጥ ችግር ነው። አደም እንዴ ከዛ እናንተ ከዚህ የላካችሁ በስልክ ሳይወራሽ ተጀናጅኖች በስልክ ሳይወራሽ ከዛ ብርሽን ከላክሽለት እንዴት አይቀበልም እንዴ? አላይ ሰጠውም እኮ ነው እንዴት አይቀበልም? ያኔ የሁሉም ይለያያል። አንድ ነገር ስንወስን የኔ እንዴት ነው ያንቺ እንዴት ነው የዛችስ እንዴት ነው የዛኛውስ እንዴት ነው የሚለውን ነገር ማወቅ አለብን ማለት ነው። ማወቅ አለብሽ ማለት ነው። ስለዚህ አስተማሪ ሊሆን የሚችለው አንቺ የመጀመሪያው ብቶኝ እንጂ ማስተማሪ አይደለም። ከፈለግሽ ሪከርድሽ ሪከርድሽን ላሰማቸው። ከዛ ውጭ እንደሚትኝ ያደገ እያልኩ መሰለኝ። አይዞሽ፣ እንግዲህ አላህ ይተካሽ። አይዞሽ፣ ሲጀመር ገንዘብሽ እኮ የጋራሽ ነው። ምክንያቱም ራስ ሰጥተሸላክሽለት ነው በስነስርአቱ ሰማኒያ እስካለች ድረስ ቤተሰቦች እስካወቀው ድረስ ቤተሰቦች እስካወቁ ድረስ ምንም አታስቢ። ያው ለለ ጊዜው አንች ትጎጃለሽ እንጂ ማለት ነው። አይዞሽ። እኔ አይዞሽ ከማለት ነች ሌላ ምንም መልሽ ነገር የለም። አላደረግኩትም። ያረግሽልኝ ሪከርድ ይላሽራ ነው። አላደረግኩትም። በደውል እያወራ ነው አደል እንዴ ቃላስ በደውል ንናቸው ወራን በቃ እንዲ አሁን የሚሰማ ኔ ድምፅ ብቻ ያንቺ አይሰማም። አታስቢ። ወይ የፍራትሽ ምን ነው እንደ ሚዲያው እኔን የምትፈሪኝ ጥሩ ነበር። ታውቂያለሽ አይህቶች አታስቢ ውዴ። ወይ በነገራችን ላይ ሚዲያ ያለ እንደ ጠይቃለሁ እ ኧረ እኔ ምንም የለኝም አንዳንድ ጊዜ ሲደብረኝ ምናምን ነገር ሲያተርሰኝ ብቻ ዬ ቪዲዮስ ስራለከ ስንታይ አንዴ እንጂ የለውበትም እና ደግሞ ኧረ በሀገር ሆን ለወንድ ያላበላ ሴት ይገኝ አይመስለኝም። እንዲያው በነገራችን ላይ ማስተማሩ ቀርቶ ማለት ነው ወይ ጣጣ። እናታስቢ አታስቢ፣ አገርሽ ልጅ አይደል እንዴ? በስነ ስርዓቱ አስቀመጠሽ የመጣሽ በክብሩ አይደል እንዴ? የት የት ያመጣሽ የት የት ሊያመጣሽ። ብቻ አገር ሰላም ይሁን ውዴ፣ አገር ሰላም ይሁን። በዛ አጋጣሚ እኔ ለሀገራችን ወላሂ ድምፅ መሆን ብችል መሆን ፈልግ ነበር። አንቺ ሳትፈልግም፣ አዎ ትፈልጋለሽ፣ እርግጠኛ ነኝ። እንደው ላይ ማለት አንድ ሰው እኔ እንጃ፣ ሰው ሲሞት ለቅሶ መድረስ ሳይሆን ሰው እንዳይሞት ሰው እንዳይሞት ማለት ቢያንስ ባንስ የሰው ልጅ ሰው መግደሉን ቢያቆምን አለበት እንዲሁ ቢያንስ ያ ሰው እንዳይሞት ሰው እንዳይሞት የሰው ልጅ መጠበቅ አለበት እንጂ ለቅሶ ሰው ሲሞት ብቻ እየሄደ ማልቀስ አይደለም። ዝም ብሎ አረ በጣም አስቸጋሪ ነው። ብቻ ለኸይሩ እንዲሻል። በጣም አስቸጋሪ ነው ሀገራችን ላይ በጣም ምንእንጃ ርህራሄ የሌለበት ነገር ስለሆነ እና ታዲያ ምን ላውራበሽ ነው የአንቺ አይዞሽ። በቃ አልበለዚያ እራስ ቪዲዮ ስሪ። እንዴዛች እንዴትና እንዴት ተምር በትል ከሻ ነገር ነው የተጣላ ነው እንዳለችው፣ ማለት አንቺ ቪዲዮ ስሪ። በራስ ሲጀመር የሆነ ቁም ነገር የሆነ ሀሳብ ዜ ስትመጪ አይዞሽ፣ ቶሎ ብሎ ቫይረል ይመጣልሻል። እኔ ጋ እየለም ምክንያቱም፣ እኔ ያው ከለስ ኖርማል ቪዲዮ ስለሆነ የሚሰራው ማለት ነው። የተጣላችሁበት ምንድ ነው አንችናት? አሀ ነይ ብሎሽ አልሄድ ብለሽ ነው? ታዲያ አንቺም እኮ ጥፋተኛ ነሽ። ነይ ያለሽ ከዛ ይበቃል የያዝነው ነው ገንዘብ ይበቃል፣ ነይ ቶሎ ውዴ፣ ነይ አብረን እንኑር፣ ነይ ነይ ልጃችንን እንውለድ ሲልሽ አንቺ ከብር ጋር ትግል፣ እዚህ ልፋት ጋር ትግል። ከዛ ሰው ገባ እናምን ምን ይጠበስ ከራስ በቃ አይዞሽ አንቺ ስትሄጂ እሷን ታስወጫታለሽ፣ አለቀ። እኔ ከዚህ በላይ ሊገልጽልሽ አልችልም። ወይ አንቺ ቪዲዮ ስሪና እኔ ፖስት ላድግሽ፣ ወይም በራስሽ ፖስት አድርግ። ቲክቶክ ላይ ተቀልሽ፣ ቶሎጎ ነው ቫይራል የሚወጣው። ዩቱብ ላይ ግን ዩቱብ ግን አድካሚ ነው። እኔ ቪዲዮ እየሰራው እያለው ስ ዩቱብ ላይ ነው ይሄ ነው። ይህ ሁሉ አንድ አይደለም። አንቺ እንደነገርኩሽ ነው ነገሩ። ዝም ብለሽ ከተሆነ ተዋወቀሹ በስልክ ምናምን ነገር አይደለም። በስነስርአቱ ዛው የምታቂው ስለሆነ በዛው ትይዋለሽ አልኩሽ። የማይታወቅ ሰው ቢሆን ነው ገንዘብሽን መብላት የሚችለው እንጂ የምታውቂው ሰው እንዴት ነው የሚበላሽ? መሸም ሊበላሽ አይችልም። ምንም አታስቢ። ቤትሽን ሰብተዋል፣ መኪና ገዝተዋል። ክላስ ገንዘብሽ ነው በቃ እና ይዞሽልኝ